ሕወነርሱ ሀብት ቢተርፎ ጨክነው ለአንዲት የእጅ ቦርሳ አንድ ንድ ቢሊዮን ብር ያወጣሉን ሴቶች ሞባይልም ሆነ መዋቢያ ሀሊያም አነስ ያለች ላፕቶፕም ይሁን ሌሎች ቁሳቁሶችን ሸከፍ አድርገው የሚይዙበት የእጅ ቦርሳ ሁሌም ከጎናቸው አይጠፋም። ነገር ግን እነዚህ ቦርሳዎች እስከ ቢሊየን ብሮች ድረስ እየተሸጡ ነው ቢባሉ ምን ይሰማዎታል? እርግጥ ነው በማመንና ባለማመን ውስጥ ሆነው ስለምንድን ነው የምታወሩት? ስለ እጅ ቦርሳ ነው ወይስ ደግሞ ስለ ሌላ ነገር ብለው ቢጠይቁም አይፈረድብዎትም። አዎ አይነቱ ይለያይ እንጂ የምናወጋው እርሶ ስለሚያውቁት የእጅ ቦርሳ ነው። ባሳለፍነው ሰሞን አንድ የእጅ ቦርሳ ዋጋው ከአንድ የአይሮፕላን መግዣ ዋጋ ጋር እኩል ሆኖ ለገበያ በመቅረቡ መላው ዓለም በአግራሞ ተውጧል። የቦርሳውን አይነትና ስሪት ለማወቅም በሚሊዮኖች የሚቆጠሩ ሰዎች ዌብሳይቶችን አጨናንቀዋል። ግን ጉድና ጅራት ወደ ኋላ ነው እንደሚባለው ይህ አነጋጋሪ የሆነ የቦርሳ ዋጋ ከሌሎች አንጻር ሲታይ በጣም ትንሹ ሆኖ ተገኝቷል። በአሁኑ ሰዓት የዓለማችን ውዱ የሆነው የእጅ ቦርሳም 1 ቢሊየን 72 ሚሊየን ብር እየተሸጠ ይገኛል። እውን ስንት ዓመት ብንሠራ ይሆን ለአንድ ቦርሳ መግዣ 1 ቢሊየን ብር የምናወጣው? ለመሆኑ የዓለማችን አስሩ እጅግ አስደንጋጭ ዋጋ ያላቸው ውድ ቦርሳዎች የትኞቹ ናቸው?

በዛሬው መሰናዷችን በዓለማችን ላይ እጅግ ውድ ስለሆኑና ዋጋቸው ስለሚያስደነግጠው አስሩ የእጅ ቦርሳዎች እናወጋችኋለን። ዛሬ ወደ ፋሽን ኢንዱስትሪ ጎራ ብለን እጅግ አስገራሚና ውድ ወደ ሆነው ዓለም እንጓዛለን። የቅንጦት ፋሽን ድንበር የለሽ መሆኑን የሚያሳዩ ዋጋቸው ከቢሊዮኖች በላይ የሆኑ የእጅ ቦርሳዎችን አይነታቸውን፣ ታሪካቸውንና የያዟቸውን ምስጢሮች እንቃኛለን። ለዚህ ትረካችን መነሻ የሆነው አንድ አስገራሚ ዜና ነው። አንድ የእጅ ቦርሳ፣ አዎ፣ አንድ የእጅ ቦርሳ ዋጋው ከአንድ አይሮፕላን መግዣ ዋጋ ጋር እኩል ሆኖ ለገበያ መቅረቡ ነው። የዜና ሲነገር የብዙዎችን ትኩረት ስቧል። የባሰ አስገራሚው ነገር ግን ከዚህ ቦርሳ ዋጋ በላይ በብዙ ጥፍ የሚበልጡ ሌሎች እጅግ በጣም ውድ የሆኑ በርካታ ቦርሳዎችም በዓለማችን ላይ ኖራቸው ነው። ከሰሞኑን ትኩረቶችን የሳበው ይህ አነጋጋሪ ቦርሳም የዓለማችን ቀዳሚ የቅንጡ ፋሽን ኩባንያ በሆነው በሉዊ ቪቶን የተሠራ የአይሮፕላን ቅርጽ ያለው ቦርሳ ነው። ይህ ቦርሳ ዲዛይኑ የተነደፈው በወቅቱ የኩባንያ የወንዶች ክፍል የጥበብ ዳይሬክተር በነበረው ታላቁ ዲዛይነር ቨርጂል አብሎህ ነው። አብሎህ የተለመዱ ዕቃዎችን ወደ ውድ የጥበብ ሥራ የመቀየር ልዩ ፍልስፍና ስለነበረው ይህንን ቦርሳም የእሱ ፍልስፍና ውጤት አድርጎ በማራኪ ሁኔታ ተጠቡበታል። የቦርሳው መሸጫ ዋጋ 39,000 የአሜሪካ ዶላር ነው። ይህንን ዋጋ በወቅታዊ የኢትዮጵያ ብር ምንዛሬ ስናሰላው አንዷ ቦርሳ 6,240,000 ብር ታወጣለች ማለት ነው። እንግዲህ አንድ ቦርሳ ለመግዛት ከ6 ሚሊዮን ብር በላይ ማውጣት ማለት ነው። ይህ ዋጋ አንዳንድ በአገልግሎት ላይ የሚገኙ ትናንሽ ነጠላ ሞተር አይሮፕላኖች ከሚሸጡበት ዋጋ በላይ መሆኑ ደግሞ አጃይብ የሚያሰኝና የቅንጦትን ፋሽንና ትርጉምን እንዲሁም ደግሞ አስፈላጊነቱ ዳግም እንዲታይ የሚያደርግ ሆኗል። ቦርሳዋ የሉዊ ቪቶን መለያ ምልክት በሆነው ሞኖግራም ካንቫስ ላይ በጥቁር ቆዳ ማሰሪያዎችና በብር ቀለም በተሰሩ የብረት ክፍሎች ተሞልታለች። የፋሽን ባለሙያዎች እንደሚሉት ከሆነ ይህ ቦርሳ በዋነኝነት አንድ የቅንጦት ፋሽን ስነ ጥበብ እና የመሰብሰቢያ ዕቃ እንጂ እንደ ተራ የመጓጓዣ ሻንጣ ተደርጎ አይታይም። የአይሮፕላኑን ቅርጽ የያዘው ዲዛይን ጥቂት የግል ዕቃዎችን ብቻ ለመያዝ የሚያስችልና በዋነኛነት መዘነጫ የሆነ ነው። በነገራችን ላይ በዓለማችን ላይ የቦርሳዎች ዋጋ እጅግ በጣም ከፍተኛ ነው። በዓለማችን ላይ እጅግ ውድ በሆነ ዋጋቸው የሚታወቁትን አስር ቦርሳዎችን ብንመለከት የዋጋቸው መጠን ጆሮን ጭው የሚያደርግ ነው። እነዚህ ቦርሳዎች ለምን እንዲሆኑ ዋጋቸውስ እስከ ቢሊየን ብር ድረስ የደረሰው ለምንድን ነው? ለሚለው የበርካቶች የዘውትር ጥያቄ ደግሞ ብዙ ምክንያቶች ይቀርባሉ። በቀዳሚነት የሚጠቀሰው ምክንያት ቦርሳዎቹ ላይ የሚደረጉ ብርቅዬ ቁሳቁሶች ናቸው። ማለትም ቦርሳው ላይ የሚያርፉት የአዞ የሰጎንና የሌሎች ብርቅዬ እንስሳት ቆዳዎች ውድ መሆን ደግሞ ቦርሳውን አስወድዶታል። ከዚህ ጎን ለጎንም ፕላቲኒየም ወርቅና እጅግ በጣም ብዙ አልማዞች በቦርሳ ላይ ስለሚደረጉ የቦርሳዎች ዋጋ የትየለሌ ሆኗል። ሁለተኛው ምክንያት ደግሞ የእጅ ጥበበኞች ክፍያ ነው። እንደሚገመተው አነጋጋሪ የሆኑ ውድና ዘናጭ ቦርሳዎች የሚሰሩት ዓለም ላይ ያሉ በተባሉና ችሎታቸው በተመሰከረላቸው ምርጥ የእጅ ጥበበኞችና ባለሙያዎች ነው። እነዚህ ሰዎች አንድን ቦርሳ ለመስራት በመቶዎች የሚቆጠሩ ሰዓታትንና የጠለቀ ችሎታቸውን ይጠቀማሉ። ይህ ደግሞ ክፍያቸውን ውድ አድርጎታል። የእነሱ ክፍያ ከፍ አለ ማለት ደግሞ የቦርሳዎቹ መግዣ ዋጋም የዛኑ ያህል ከፍ እንዲል ያደርጋል። ሌላው ምክንያት አምራች ኩባንያዎች የተጎናጸፉት ዓለም አቀፍ ተቀባይነትና ብራንድነት ነው። እንደ ሄርሜስ ሉዊ ቪቶን እና ቻኔል ያሉ ኩባንያዎች የረጅም ጊዜ ታሪክና ስም ያላቸው በዓለም አቀፍ ደረጃም ለቅንጦት እንደ መስፈርትነት የሚቀመጡ ድርጅቶች ናቸው። በዓለማችን ላይ ባለው እውነታ ደግሞ ስምም የራሱ ዋጋ አለውና የቦርሳዎቹ ዋጋ ለመናሩ አንዱ ምክንያት ሆኖ ይጠቀሳል። ሌላው በተለይ እንደ ልዊቪቶን የአይሮፕላን ቦርሳና እንደ ዴቢ ዊጋንም የእንቁላል ቦርሳ ያሉ ዲዛይኖች ተግባራዊነትን ሳይሆን የዲዛይነሩን ራዕይና የፋሽን ታሪክን ይሸጣሉ። ይህ ደግሞ ቦርሳዎቹን ተመራጭ ስለሚያደርግ የዋጋቸው መጨመር ላይ የድርሻውን ይወጣል። ብዙዎቹ እነዚህ ቦርሳዎች የሚመረቱት በጣም ውስን በሆነ ቁጥር ሲሆን፣ ይህ ደግሞ ዋጋቸውን በጊዜ ሂደት እንዲጨምር ያደርጋል። የሉዊ ቪቶን በአይሮፕላን ቅርጽ የተሰራውን ቦርሳ ለመግዛት የሚያስወጣው 6.24 ሚሊዮን ብር ነው። ይህ ብር ደግሞ ከአይሮፕላን ዋጋ ጋር መነጻጸሩ የቅንጦት ፋሽን ከፍላጎት በላይ የሆነ የሀብት ማሳያ መሆኑን ቁልጭ አድርጎ የሚያሳይ ነው። ቨርጂል አብልሆ በዚህ ዲዛይን ያስተላለፈው መልእክትም የቅንጦት ዕቃዎች ተግባራዊነትን ሳይሆን ሐሳብን ታሪክንና የዲዛይነሩን ማንነት መሸጥ መቻላቸውን ነው። ይህ ቦርሳ የፋሽን ታሪክ አካል ተደርጎም ይወሰዳል። የቦርሳው አምራቹ ሉዊ ቪቶን በ1854 በፓሪስ ፈረንሳይ የተመሰረተ ኩባንያ ነው። መስራቹ ሉዊ ቪቶን መጀመሪያ ላይ የጉዞ ሻንጣዎችን በመስራት ነበር የጀመረው። ሉዊ ቪቶን ከሌሎች የሚለየው በዋነኛነት በሞኖግራም ካንቫስ ዲዛይኑ ነው። የዲዛይን የኩባንያው ምልክት ሆኖ ለ ዘመናት ቆይቷል። ሉዊ ቪቶን የዛሬ የቅንጦት ፋሽን ግዙፍ አካል ነው። ቦርሳዎቹ፣ ልብሶቹና መለዋወጫዎቹ የሀብትና የክብር ምልክት ተደርገው ይወሰዳሉ። ከሉዊ ቪቶን ጎን ለጎን በሙያቸው ጥርሳቸውን የነቀሉ በመላው ዓለም በእጅጉ ተመራጭ የሆኑ የቦርሳ አምራች ድርጅቶች ያሉ ሲሆን ከነዚህ መካከል አንዱ ሄርሜስ ነው። በ1837 በፈረንሳይዋ ፓሪስ በቴሪ ሄርሜስ የተመሠረተ ድርጅት ሲሆን የቅንጦት ዕቃዎች አምራች ነው። መጀመሪያ ላይ ለፈረሶች የሚሆኑ ልጓሞችንና የቆዳ መገልገያዎችን በመሥራት ነበር የጀመረው። ሄርሜስ ከ180 ዓመታት በላይ የቆየ በቤተሰብ ቁጥጥር ስር ያለ ኩባንያ ነው። ሌላው ቻኔል የተሰኘው የቅንጦት ዕቃ አምራች ድርጅት ነው። በ1910 በታላቋ ዲዛይነር ጋብሪኤል ኮኮ ቻኔል በፓሪስ የተመሰረተው የየፈረንሳይ የቅንጦት ፋሽን ቤት የሴቶችን ፋሽን ነፃ በማውጣትና እንደ ትንሽዋ ጥቁር ልብስ ያሉ አብዮታዊ ዲዛይኖችን በማስተዋወቅ ይታወቃል። ቻኔል በግል የተያዘ ኩባንያ ሲሆን በወንድማማቾቹ አለንና ጄራርድ ባለቤትነት ስር ይገኛል። እነዚህ ወንድማማቾች የኮኮ ቻኔል የመጀመሪያ የንግድ አጋር የነበሩት የፒየር ቨርታይመር የልጅ ልጆች ናቸው። ሌላኛው ዝነኛ ቦርሳ አምራች ድርጅት ላና ማርክስ ነው። የደቡብ አፍሪካ ተወላጅ በሆነችው አሜሪካዊት ዲዛይነር ላና ጄ ማርከስ የተቋቋመው ይህ ድርጅት የቅንጦት የእጅ ቦርሳ ኩባንያ ሲሆን ላማርከስ እንዳዞ ባሉ ብርቅዬ የእንስሳት ቆዳዎችና ባልማዝ በተሞሉ ጌጦች በምትሰራቸው ቦርሳዎች ትታወቃለች። ኩባንያው በአንድ ዓመት ውስጥ አንድ ኪሊዮፓትራ ክላች ቦርሳን ብቻ በመስራት ይታወቃል። እነዚህ ቦርሳዎች በኦስካር ሽልማት ሥነ ሥርዓት ላይ በታዋቂ ተዋናዮች የሚያዙና እጅጉ ዝነኛ የሆኑ ናቸው። ሌላው ስመጥር ኩባንያ የሆነው ደግሞ ዴቢ ዊንጋም ነው። የዚህ ኩባንያ መስራች በዓለማችን እጅግ ውድ የሆኑ ነገሮችን በመስራት የምትታወቀው እንግሊዛዊቷ ዲዛይነርና አርቲስት ናት። በዋነኛነት እጅግ ውድ የሆኑ ልብሶችንና ኬኮችን በመስራት ትታወቃለች። የእሷ ፍልስፍና የቆዩ የቅንጦት ዕቃዎችን በመጠቀም አዲስና እጅግ ውድ የሆኑ ነገሮችን መፍጠር ነው። ሌላው ዝነኛው ኩባንያ ሙዋድ ነው። ሙዋድ ከ1890 ጀምሮ በአራት ትውልዶች የተመሰረተና በቤተሰብ የሚተዳደር የጌጣጌጥና የቅንጦት ዕቃዎች ኩባንያ ነው። መነሻው ሊባኖስ ሲሆን በአሁኑ ጊዜ ዋና መስሪያ ቤቱ ጄኔቫ ስዊዘርላንድ ይገኛል። ሙዋድ በዓለም ላይ እጅግ ውድ የሆኑ አልማዞችንና ጌጣጌጦችን በመስራት በጊነስ ወርልድ ሪከርድስ ላይ አምስት ጊዜ ዕውቅናን አግኝቷል። ለመንደርደሪያ ያህል ይህን ካልናችሁ፣ በአሁኑ ሰዓት በዓለማችን ላይ በዋጋቸው እጅግ ውድ የሆኑ አስር ቦርሳዎችን እንቃኛለን። ቅኝታችንንም የምንጀምረው አስረኛ ደረጃ ላይ ከሚገኘው ቦርሳ ነው። እነዚህ ቦርሳዎች የፋሽን ውጤቶች ብቻ ሳይሆኑ የጥበብ ስራዎች፣ የጌጣጌጥ ስብስቦችና የኢንቨስትመንት ዕቃዎች ናቸው። አስረኛ ደረጃ ላይ የምናገኘው ሉዊ ቪቶን ያመረተው ትሪቢዩት ፓችወርክ የተሰኘውን ቦርሳ ነው በ በ42000 ዶላር ወይም በእኛ ሲመነዘር 6 ሚሊየን 720 ሺህ ብር የሚሸጠው ይህ ቦርሳ የተሰራው ከ15 የተለያዩ የሉዊ ቪቶን ቦርሳዎች ቁርጥራጮች ተሰፍቶ ነው። የዚህ ቦርሳ የምርት ብዛት 24 ብቻ ነው። ይህም ቦርሳ በዋነኛነት በመጠቀም ረገድ ዘፋኟ ቢዮንሴ ቀዳ ቀዳሚ ደንበኛ ናት። ዘጠነኛ እና ስምንተኛ ደረጃ ላይ የሚገኙት የሄርሜስ የቢርኪን ቦርሳዎች ናቸው። እነዚህ ቦርሳዎች ዋጋቸው ከ203150 ዶላር እስከ 222000 ዶላር የሚያወጣ ሲሆን የህንበኛ ሲመነዘር ከ32.5 ሚሊየን እስከ 35.5 ሚሊየን ብር ማለት ነው። በነገራችን ላይ ሄርሜስ የቅንጦት ቦርሳዎች ንጉስ ነው። እነዚህ ቦርሳዎች የሚሰሩት ከብርቅዬ የያዙ ቆዳ ሲሆን መቆለፊያዎቻቸውም በወርቅና በአልማዝ የተሠሩ ናቸው። የቢርኪን ቦርሳዎች የዓለማችን የፋሽን ታሪክ አካል ናቸው ተብለውም ይወደሳሉ። ሰባተኛ ላይ የተቀመጠው ቻኔል ዲያመንድ ፎሬቨር ክላሲክ የተሰኘው ቦርሳ ነው። 261,000 ዶላር ወይም 41 ሚሊዮን 760,000 ብር የሚያወጣው ይህ ቦርሳ ከነጭ አዞ ቆዳ የተሰራ ሲሆን 334 አልማዞች እና ባለ 18 ካራት ነጭ ወርቅ ተቀምጦበታል። አምራቹ ኩባንያ ቻኔል የፈረንሳይ ፋሽን ትልቁ ብራንድ ነው። ስድስተኛ ደረጃ ላይ የሚገኘው ሄርሜንስ ማት አሊጌተር ቢርኪን ቦርሳ ነው። ይህ ቦርሳ መሸጫ ዋጋው 300,000 ዶላር ሲሆን በእኛ ሲመነዘር ደግሞ 48 ሚሊዮን ብር ማለት ነው። ይህ ቦርሳ ከሂማሊያ አዞ ቆዳ የተሠራ ሲሆን በ18 ካራት ነጭ ወርቅና በአልማዞች የተሞላ ነው። አምስተኛ ደረጃ ላይ ደግሞ ላና ማርክስ ኪሊዮፓትራ ክላች የተሰኘው እጅግ ቅንጡ ቦርሳ ይገኛል። አንዱ ቦርሳ ብቻ 400000 ዶላር ወይም በእኛ ሲመነዘር 64 ሚሊዮን ብር የሚሸጥ ሲሆን ኩባንያውን ልዩ የሚያደርገው ደግሞ በየዓመቱ አንድ ኪልዮፓትራ ክላችን ብቻ ማምረቱ ነው። ይህ ቦርሳ ከአዞ ቆዳ የተሰራ ሲሆን በ1500 ጥቁርና ነጭ አልማዞችም ያጌጠ ነው። ይህም ቦርሳ በብዛት ከሚጠቀሙት መሃልም ተዋናዮቹ አንጀሊና ጆሊና ኬት ዊንስሌት ይገኙበታል። በቀይ ምንጣፍ ላይም በተደጋጋሚ አጊጠውበታል። አራተኛ ደረጃ ላይ የተቀመጠው ሄርሜስ ቢርኪን ቢጋንዛ ታናካ የተሰኘው ቦርሳ ነው። በ1.4 ሚሊዮን ዶላር ወይም በ224 ሚሊዮን ብር የሚሸጠው ይህ ቦርሳ በጃፓናዊው ዲዛይነር ጊንዛ ታናካ የተሰራ ነው። ይህ ቦርሳ ከፕላቲኒየም የተሰራ ሲሆን በሁለት ሺ አልማዞችም ተሸፍኗል። የቦርሳው ማሰሪያ ተነቅሎም እንደ የአንገት ሐብል ሊያገለግል ይችላል። ሦስተኛ ደረጃ ላይ የምናገኘው ሄርሜንስ ሮዝ ጎልድ ኬሊ ቦርሳን ነው። ይህ ቦርሳ መሸጫ ዋጋው 2 ሚሊዮን ዶላር ሲሆን በእኛ ሲመነዘር ደግሞ 320 ሚሊዮን ብር ማለት ነው። ይህ ቦርሳ በዲዛይነር ፒየር ሃርዲ የተሰራ ሲሆን ከጠንካራ ሮዝ ወርቅ እንደተሰራ ተገልጿል። ቦርሳው በ1160 አልማዞች ያጌጠ ሲሆን እንደ የእጅ አምባርም ሊለበስ ይችላል። በውድነቱ ሁለተኛ ደረጃ ላይ የተቀመጠው ሞዋድ 1001 ሌሊቶች የአልማዝ ቦርሳ ነው። የአስገራሚ ቦርሳ መሸጫ ዋጋው 3.8 ሚሊዮን ዶላር ወይም በእኛ ሲመነዘር 608 ሚሊዮን ብር ነው። ይህ ቦርሳ በጊነስ ወርልድ ሪከርድስ ላይ እውቅና የተሰጠው ሲሆን በ18 ካራት ወርቅ የተሰራ የልብ ቅርጽም አለው። በ4517 አልማዞችም ማለትም 15 ቢጫ፣ 56 ሮዝ እና በ4356 ነጭ አልማዞች ተሸፍኗል። በዓለማችን ላይ ካሉ ቦርሳዎች ሁሉ በውድነቱ ቀዳሚውና አንደኛ ደረጃ ላይ የተቀመጠው የቢ ዊንጋም አፕስክላይድ ኤጌ የተሰኘው ቦርሳ ነው። ይህም ቦርሳ ልግዛ አካሉ 67 ሚሊዮን ወይም በእኛ ሲመነዘር 1 ቢሊዮን 72 ሚሊዮን ብር ያወጣሉ ማለት ነው። ይህ ማለት እንግዲህ ለአንዲት ቦርሳ ከ1 ቢሊዮን ብር በላይ ማለት ነው። ይህ ቦርሳ በዓለም ላይ እጅግ ውዱና ቅንጡ ቦርሳ ነው። ቦርሳው በእንግሊዛዊቷ ዲዛይነር ዲቢ ዊንጋም የተሰራ ሲሆን ዋናው ቁሱ የእውነተኛ የሰጎን እንቁላል ነው። ከዛ ባሻገር በ8000 አልማዞችና በሌሎች ውድ ድንጋዮችም የተሞላ ነው። ወደ ቻናላችን ቤተሰቦች ለዛሬ ያዘጋጀንላችሁ የሚመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ